እህቶች እንዴት ናችሁ? ሰላም ናችሁ? ሆይ ይሄው ላችሁ ዛሬ ደግሞ በዚህ ብቅ ብያለሁኝ።

ኢንሻላ ዲሞ ለምታበረታቱኝ በጣም አድርጌ ነው የማመሰግነው። በእውነት ቃላት የለኝ። በጣም ነው የማመሰግነው ለምታበረታቱኝ ናይ ሰዎች፣ በርቺ፣ ጠንክሪ ለምትለኝ በጣም አድርጌ አመሰግናለሁ። ዲሞ እናንተም እንደዚህ እንዲሞ ተቀብሏቸው እስከማይ ደግሞ እጠብቃለሁ በተስፋ ሁላችሁም ተደስተን ሁላችንም በአንድ ተደስተን የምንሰራለን አድርገናል

እኛ ወኛው እንበረታታ በርቱ ጠንክሩ ሀባይም እንጠነካከር። እኔ ወዶችዬ ድምቀቶች በጣም ነው እምወዳችሁ ከኔ የበለጠ ደግሞ አላህ ሱብሓነሁ ወተዓላ ዲዲዲዲዲ ያርጋችሁ። እናማብሽሩ ሁላችሁም ህዉት ላይክሸር ሸር እያረጋችሁ ህውልኝ ማለት ነው። ሀበሬ እና በጣም ደስ የሚል ስፍራዊ ቦታው ማሻአላ ተባረከ አላህ። ይሄን ሞዘክ ሪዮ ማሻአላ ማንጋ ነው። አሁን እያፈራ ነው ማሻአላ፣ አፍርቷል። ያው ገና አትናላለም እንጂ እያፈራ ነው። ማሻአላ ደስ ይላል። በዚህኛው ዞርኩ ደሞ ይመስላል። ደስ ይላል በጣም።